ለውጡ ስሙ ብቻ አይደለም። ለውጥ የሚባለው ለሀገራችን፣ ለህዝቦቻችን፣ ለቤተሰብ ብልጽግና ብዙ ነገር ይዞ የመጣ ለውጥ ነው። ይሄ ለውጥ ዝም ብሎ ከሌላ አካባቢ የመጣ አይደለም። ሀገራችን ውስጥ ያሉ አቅሞች አውቃን ባለመጠቀማችን ተጠብቆ የነበሩ ነገሮች አውቃን ስንጠቀም መጠቀም ስንጀምር እየወጡ ስለመጡ ነው አዲስ አበባን አዲስ አበባ የሀገራችን የአፍሪካ መዲና ነች። አዲስ አበባ ኢትዮጵያ የምትመስል መሆን አለበት ተብሎ በክቡር ጠቅላይ ሚኒስቴራችን እሳቤ እየተቀየረች ትገኛለች። ብቻም ሳይሆን የተለያዩ ዓለም ሀገራት አፍሪካ ሀገራት መቶ ምስክርነታቸውን እየሰጡ ይገኛሉ። በቅርቡ እንኳን ብናነሳ የደቡብ አፍሪካ ፕሬዚዳንት መጥቶ አዲስ አበባን ጎብኝቶ ከሄደ በኋላ ጆሃንስበርግን አዲስ አበባ እናደርጋለን ነው ብሎ ያሉት በሚዲያ ማለት ነው ጆሃንስበርግ ከተማን አዲስ አበባ ለማስመሰል ነው እየሰሩ ያሉት ይህ ማለት የደቡብ አፍሪካ ከተሞች በአውሮፓ ስታንዳርድ የተሰሩ ናቸው ከዚህ ቀደም ተብሎ የሚታወቀው እነዚያ በአውሮፓ ስታንዳርድ የተሰሩ ከተሞች ከተሞች ራሳቸው አሁን አዲስ አበባ ለማስመሰል ነው አቅዶ እየሰሩ ያሉት ይሄ በሚዲያም የተነገረ ይሄ ለውጡ የለውጡ እሳቤ ይዞ የመጣ ነው ይሄ ለውጡ እሳቤ በአዲስ አበባ ብቻ አልቀረም። ወደ ክልልም፣ ወደ ክፍለ ሀገር ዞንም እየወረደ እየመጣ ቁሊቶ ከተማ ከለውጡ በፊት ሚባለው ወይ ከስድስት ዓመት በፊት የነበረችው ፎቅ ብትቆጥሩ፣ እኔ ከረሳሁ አላቅም የጋሽ ተስፋዬ ፎቅ እሷ ብቻ ብቻ ነው የነበረችው። ኢህአዴግ ውስጥ ማለት ነው። ይህ የሚታዩት ቁሊቶ ተለውጦ የሚታየ በሙሉ በዚህ በስድስት ዓመት ውስጥ የተገነቡ ህንፃዎች ናቸው። ይህ ሁሉ የተገነባው አዲስ ነገር ተፈጥሮ አደለም። አቅም ነበረ መጀመሪያም፣ ጊዜ አስተሳሳባችን ስላልበለጸጋ ብቻ ነበር ታፍኖ የተቀመጠው። ስርዓቱም አፍኖ የያዛቸው ነገሮች ሊኖሩ ይችላል እና በዚህ ስድስት ዓመት ውስጥ ወይም በለውጡ ብዙ ነገሮች ተለውጧል። እኛ ደግሞ ከዞን ጀምሮ የተለወጥ ነው በለውጡ ነው። ዞን ራሱ የሆነው በለውጡ ነው። ከተማችን ይሄን ሊመስል የቻለው በለውጡ ነው። ብዙ ችግሮች የነበሩበት ከተማ ተፈቶ ዛሬ ደግሞ በተለየ መልኩ ከተማችን ፈርቀዳጅ በመሆን ፈርቀዳጅ ያልኩት ዝም ብዬ አይደለም። ከዚህ ቀደም ብዙ ሰዎች ሆቴል ሰርቶ ሊሆን ይችላል። የቴቱ አቡሻና ቤተሰቦቿን ፈርቀዳጅ የዚህ ከተማ ፈርቀዳጅ የሚያደርጋት ምንድነው? ነው ከዚህ በኋላ ብዙ ሰው ሊሰራ ይችላል። የመጀመሪያ ቁሊቶ ላይ ሊፍት ያለው ሆቴል ነው የሰራችው። የመጀመሪያ የእኛ ልጆች ወይም ሩቅ አካባቢ ማየዱ ልጆች ሊፍት የሚባለውን ራሱ ሊያውቁ ይችላል። አሁን በቤታቸው ያለ አንድ ሁለተኛ እኛ ከተማ ውስጥ ብዙ ሆቴሎች አሉ። ብዙ መሬት የያዙ ሰዎች አሉ፣ የራሱን የሆቴል ውሃ አልቆፈሩ። ይሄ በሆቴል ቱሪዝም ላይ ሆቴሎች የራሳቸው ውሃ ምናምን ሊኖራቸው ይገባል፣ ከህዝብ ጋር አይጋሩም። ይሄንንም ያረጋገጠችልን የመጀመሪያ ፈር ቀዳጅ የሆነችው ሴቷ ቡሻና ቤተሰቦቿ ስለሆነ አማስግኝ።